አብ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። ዘወራ ዘወር ሰኒ 16 እንደ አምላክ ከሆነ በአብ ወልዶ መንፈስ ቅዱስም ሰኒ 16 በዚህ ለትም መልካም ሽምግልና ያለው መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖር የሚኖርና በገድ በግድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። የዚህንም አባት የግድ የተናገረ አባ በፍኑትዮስ ነበር። እርሱም ቁጥሩ ከገዳማውያን ነውና ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭ፣ አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡነ አውናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃትም የሚያይ መስሎታልና። ይህም አባት አቡነ ኦናፍር ልብስ አልነበረውም፤ ጸጉርና ጽሕሙ ሥጋውንም ሁሉ ይሸፍናሉ። አባ በፍኑቴዎስንም በላዩ ላይ በመስቀል ምልክት አማቱ አጽናን ነው። በፊቱም አቡነ ዘበሰማያትን ጸለየ። ከዚያም በኋላ አቡ አባ በፍኑቴዎስ ወደ አባ በፍንትዮስ ሆይ በመምጣት መልካም ነው፣ አለው። ይህንንም በማለት በማለቱ ከእርሱ ፍርሃቱን አራቀለት። ከዚህም በኋላ ሁለቱም በአንድነት ጸለዩ። እግዚአብሔርን ገናነትን እየተነጋገሩ ተቀመጡ። ከዚያም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት አወጣጡ እንዴት እንደሆነ በዚያም በረሃ ኖኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍንትዮስን አባ ቡናፍርን ለመነው። አባ ቡናፍርም እንዲህ ብሎ መለሰለት። እኔ የደጋጎች እውነተኞች መነኮሳት በምኖርበት በአንድ ገዳም እኖርዘ ነበር የገዳማውያንን ልልናቸውን ሲናገሩ ሲያመሰግ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛም እኛ ለዘላለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንተማ ብንታመምም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊት በሆነ ጊዜም በሆነ ጊዜ የፈቀደውን ይመራይ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራ ይዤ የተዋጓዝኩ አንድ ጻድቅ ሰው አግኝቼ የገዳማውያን ገላቸውንም ኑሯቸውንም እያስተማረኝ በእርሱ ዘንድ ኖርኩ። ከዚያ ከዚህም በኋላ ወደዚህ የደረስኩ እግዚአብሔር ያዘጋጀልኝን ይችን ሰሌን አገኟት። በየዓመቱ አስራ ሁለት ዘለላ ታፈራለች። ለየወሩ ለየወሩም የምመግበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚችም በራስ ከዛሬ ስልሳ ዓመት ኖርኩ። ከንቶ ያላንተ ሰው የሰው ፊት አላየውም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግበውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌም ፍሬ ጥቂት ምግብ ተመገብን። ያን ጊዜ ቅዱስ አባ ቡናፍር መልኩ ተለወጠ፣ እንደ ሰዓት ሆነ። በእግዚአብሔር ፊት ተንበርክኮ ሰገደ፣ ለአባ በፍንትዎስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍንትዎስም ከጸጉር ልብስ ገንዙ፣ በጸጉሩ ልብስ ገንዞ በዚያሽ ቦታ አቀበረው። ከዚህም በኋላ አባ በፍንትዎስ በዚህች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያች የሰሌን ዛፍ ወደቀች፣ ይኸው ምንጭ ደረቀ። ቅዱስ አባ በብኑ ቴዎስም ወደ ዓለም ተመልሶ የገዳማውያን ዜና ይልቁንም የቅዱስ አባ አባ አሁን አፍርን ዜና ይሰብክ ዘንድ ይህ ሕግ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ የከበሩ ገዳማውያን ጸሎት ይማረን። በረከታቸው ከእኛ ከሕዝበ ክርስቲያን ሀገራችን ከኢትዮጵያ ጋር ጸንቶ ለዘላለሙ ይኑር፣ አሜን። ዳግመኛም በዘች ዕለት የእግዚአብሔር መልአክ ለዮሴፍ በህልም ተገለጠለት። ህፃኑንም እናቱንም ይዞ ወደ እስራኤል አገር እንዲመልሰው አዘዘው። ለእግዚአብሔር ምስጋና ንኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያምም መከራና ስደት ብሎ ይቅር ይበለን ለዘላለሙ አሜን።

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ ስድስት ቀን የሚነበብ የኪዳ ንብረት ድርሳኔ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ከህዝበ ክርስቲያን ከአገራችን ከኢትዮጵያ ጋር ይደርብን። አሚን። ልጄ ወዳጄ፣ ሁሉን ሀብት ሰጥኸኝ በምድር ላይም ማደሪያ መረትከኝ በሲኦል ያሉትን ነፍሳትን አውጥተ ፈቃዴን ትፈጽምልኝ ዘንድ ወዳለሁኝ ጨወታቸውን ሰምቻለሁ። እኝና እመቤታችን ለጌታ ይህንን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው መታሰቢያሽን በዓለም ሁሉ ያስተምራለሁ ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲያወጡ አዘዘ። በስም አምነው ከተጠመቁት አንዲት ነፍስ ሳትቀር ሁላቸውንም አወጣቸዋለሁኝ አለ። በመከራ ቦታ በሲኦል ውስጥ የሆነው በስቃይ የሚጮወት ሁሉ ይወጣሉ። የኔና የኔ ፍርድ የአባቴ ፍርድ የመንፈስ ቅዱስ ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳት ሁሉ ታድናቸዋለች። ከእንግዲህ እስወዲህ በገሃነም ስቃይ አይኖሩም፣ እንደ መላእክት በእግዚአብሔር ቤት በተድላ በደስታ ይኖራሉ እንጂ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሠራዒ ቄስ እስጢፋኖስ ዲያቆን ጴጥሮስ ተራዳኢ ቄስ ሆኖ አምላክን የወለደች የእመቤታችንን ሥጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸውም ኅብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ሥርዓት እግዚኦታውንን ሲጨርሱ ደቀ መዛሙርቱን ሥጋውን ደሙን አቀበሏቸው። በዚህም ቦታ ከመላይት ጋር አንድ ሆኑ። እመቤታችንም በምልጃዋ በልጇ አቦ ወዳጇ እጅ ሥጋውንም ደሙንም ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት፣ እናቴ ማርያም ሆይ ዛሬ ለፍልሰትሽ ለእርገትሽ መታሰቢያ የሆነውን ቁርባን የተዘጋጀው ልጅሽ ያዋርው መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በእረፍትሽ ቀን ወደ ሰማይ ባረግሽበት ዕለት ይሁም ነሐሴ አስራ ስድስት ቀን መታሰቢያሽን የሚያደርገውን ለሥጋ ወደሙ የተዘጋጀውን ሰው ሁሉ በመንግስቴ ሁሉ በመንግሥቴ ያሉ ማኅበረ በኩር የተባሉ የእነአቤልን መሥዋዕት እንደተቀበልኩ ተቀበልኩ፣ መሥዋዕቱን የምቀበለው አለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈው አለሁ ለእርሱም ለልጆችሽ በመንግሥተ ሰማያት መኖሪያ ቤቴን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መሥዋዕት ያቀረበውን ነጣነት የሰጠውን ሰው ለዘላለሙ ባለሟልነት ተሰጠዋለሁ። እመቤታችን ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለም ሁሉ ያስተምሩ ዘንድ ለደቀ መዛሙርቱ ብዙ ጊዜ ስታስተምራቸው ሰማሁኝ አለች። ለዓለሙ የሚሆን የእግዚአብሔርን ሕግ ነውና፣ አሁንም አንተን በዓይናቸው አዩ፣ በእጃቸው ዳሰሱ፣ ትምህርትንም በጆሮቸው ሰሙ ትምህርትንም በጆሮአቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማያት ባረግሁበት ቀን በእጅ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢር ገለጽኩላች ገልጸላቸዋልና ድህነትን የሚሆን ነገርንም የገለጽክላቸው ትንሣኤንም ሕይወትንም አንተነህና እመቤታችን ለልጇ ወዳጇ ይህንን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለችው መቅረዝ በራችን። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክትም ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህንን ድንቅ ነገር አሳስብ፣ ደቀ መዛሙርቱ በብርሃናዊ ደመና ውስጥ የተተሰወሩ መላእክት ወዴት ቦታ እንደወሰዷቸው አላወቅኩም እና አብሮ ኮሮስም የቤተ ክርስቲያን ስርዓቶቹን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ መምህር ዮሐንስ አስድሞ እንደነገረኝ አስቀድሞ እንደነገረኝ እመቤታችን ማርያምን አየኋት። እነሆ ዮሐንስ ፊቱን በጸዳለ ብርሃን ተከቦ ከመቤታችን ጋር ቆሞ ነበር። ያገኛም ደቀ መዛሙርቶ የንጽሔት እመቤታችን ስጋዋ ካለበት በዕርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው እወቃቸው አለኝ። እርሷም ሰማይና ምድር የፈጠረው እግዚአብሔር አብ በባህሪዎስ የወለደው የብርሃን ማደሪያ ናትና እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ዘንድም ከመረጣ ድንግል ማርያም ሰው ሆነ። ልመኗ፣ ክብሯ ለዘላለሙ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር። አሜን። ታምሬሃ ለእመ ምህረት እግዝእትነ ማርያም ጸሎታ ወበረከታ ይሃሉ ምስሌነ ለዓለም ዓለም አሜን። ልመኗዋ ክብሯ ለዘላለሙ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይደርብንና የምሕረት እናት የመቤታችን ታምሪ ነው። ጌታችን ኢየሱስ ክርስቶስ እናቱ ማርያም እናቴ ሆይ በማሕፀንሽ ያደርኩብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀልም ተሰቅሎ ሳለ ያዘነችውን ልቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን ያመሰግኗታል። ዳግመኛም በመከራና በምትሞትበት ዕለት ከመስቀሉ ግርብ መቆምን መረጠች አለ። ሰረገላ የተባለችው ማርያም ናት። በቀራንዮ ሳለሁኝ በቀኝ ቆማ በኔ ላይም የደረሰውን መከራ አየች። እንደዚሁም ዜና ዕረፍቷንም በዓሏንም እንድናሰብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁን አባ ጊዮርጊስ ጌታ ክርስቶስን ከተነሳ በኋላ ሕጉን ለማስተማር ፍለገውን ተከተልኩ ቁጥር ጥር 21 ቀን ያረፈችበት ነው። ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጽሐፍት አግኝቼ ጻፍኩላችሁ። አይሁድም ሥጋዋ በጌቴሴማኒ በመቃብር ውስጥ እንደተገኘ አልተገኘም እንደ ተገኘ፣ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ሥጋ የተቀበረባትን ምድር ጌታችን ኢየሱስ ክርስቶስን ባረካት። ቤተ መቅደሷንም በአረባውያን መካከል ምሊጢያኖስ በሚባል ቦታ ታነጸን። ይህም ስለ እመቤታችን ቅድስት ድንግል ማርያም ሥጋ ምዕት ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ሥጋና ወደ ሐዋርያት በሰደዷቸው ጊዜ ሊያገኙ ስላልቻሉ የምታት ነው አሉ። እግዚአብሔር ግን የስጋዋን ቦታ አዘጋጀ። ወንድሞቼ ስለዚህ በድንግልናና እና በስጋ በድንግልና ሃሌና ህትምት የምትሆን የእመቤታችን መታሰቢያና ክብር ክብ አባ ጊዮርጊስም እርገቷን ውዳሴ ድንግል በሚባል መጽሐፍ ጽፏል። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። አንድ አብላክ በሚሆን በአቦ መንፈስ ቅዱስ ስም በእግዚአብሔር አንድነት ሰኞ ቀን የሚነበብ የኪዳን ኅብረት ድርሳኔ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ማርያም በመረጣት በእግዚአብሔር አብ ስም በማፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም በየእመቤታችን የቀይ ኪዳኗን መጽሐፍ እንጀምራለን። ከእርሷ ጋር በማለሟልነት ትኖር ዘንድ ያከበራት ያነገሳት እርሱ በሊኗ በሰውነቷ ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት፣ በዚቻ ዓውደ ምሕረት የምንሰግድለት የማዕፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችንን ለዘላለም ይቅር በለን፣ አሜን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳኔ ነው። የሕይወት እናት ድርሳኔ፣ የመድኃኒት እናት ድርሳኔ፣ አሸናፊ እግዚአብሔር እናት ድርሳኔ፣ አካላዊ ቃል እናት ድርሳኔ ነው። ይችውም የሲኦል ማዕበል ሞገድ በተነሳ ጊዜ ጊዜ የማትነዋወጥ የሃይማኖት አምድ ናት። የማትፈርስ የአድማስ ግድግዳ እርሷ ናት። የአማኑኤልን የወለደችው እርሷ ናት። የምስራች ማደሪያ፣ በመስቀል የታጀበች ምስጋኗ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይቺ ድንግልም በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በሉል እግዚአብሔር ህሌናት ነበረች የተዘጋጀች ምድር እሷ ናት። ከፍቷራን አስቀድማ የነበረች ንላይትም ያመሰግኗት ፀሐይን የከለከላት ሁለተኛ ሰማይ እሷ ናት። መጀመሪያ የመሰረታት ይችናት። የአባታችን የአዳም የድህነት ተስፋ እርሷ ናት። የአቤል ማዛ መስዋዕት፣ የአባታችን የኖህ እምነት፣ የቃል ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሷን ጥበብ የሲራክ መጽሐፍ፣ የኤልያስ የሰርክ መስዋዕት፣ የባሮክ ስበለስ፣ የሄኖክ ራእይ አምላክን የወለደች እመቤታችን ማርያም እች ናት። የኖኅ ድህነት ስምንቱንም ነፍሳት ከጥፋት ውሃ የሰወረች የሰማይ አምላኪ የቃል ኪዳኑ ምልክት የምትሆን ብሩ ብሩ ቀስተ ደመና የተባለች ማርያም ይችናት። የሰማይ ክርስቶስ ማደሪያ ይችናት። አንዲት እንኳን የማትሻር አስሩ ቃላት የተጻፉባት የሙሴ ጽላት ይችናት። የሮቤል ተክል የሮቤል ተክል የሳኮር የልደቱ ምልክት የአሴር የእህል በረከት የአስቴር የጸሎቷን የምታሳርግ የወሌ ሆርኒስን ድል ለምትነሳ ለኦዴት ጥበብን የምትሆን ማርያም እቺ ናት። የይሁዳ የምስፍናው ሀብት የዛቦልን ሕሊና ተስፋ የሶስና ልብ ከሐዘን የምታረጋጋ እያቄምና ያና ልጅ የዮሐንስ የአንደበት ክብር የሶላና የተባለች ማርያም እቺ ናት። የሲም የርስቱ ምድር የምስራቃዊት የኤዶም ገነት ከነገደ ካም ኃጢአት የምታስተስር የንፍታሌም ዘንባባ የምንያም የሰርክ ምግብ የእስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃንም በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ ኢያቄምና ሐና ልጅ ማርያም ይችናት ናት። ልመኗ ክብሯ የለዘላለሙ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር